ውድ ቤተሰቦች በጣም ባይደብረኝ እና በላዝን እንዴት አድጌ በሳቅኩኝ ማለት ነው። በጣም እስቅ ነበርኩኝ። ጣራ ያለበት ቦታ እየፈለግኩኝ ጣራ ላይ ወጥቼ ነበር የምትስቀው። ነገሩ ግን የሚያስቅና የሚያዝናና ሳት ስላልልኩኝ ነው ማለት ነው። ደግሞ እያለቀሳችሁ ሪከርድ የምታደርጉ ልጆች ማለት ነው፣ እስቲ ወደ ራሳችሁ ተመለሱ ማለት ነው። እኔ በነገራችን ላይ አብርሽ ሕፃን ልጅ ነው፣ ገና ልጅ ነው። አልተጫወተው ለምሉት ለምትሉ ልጆች መልስ ልስጣችሁ ነው ማለት ነው። እንደ አብርሽ ያሉ ወንዶች አብርሽ ሕፃን ልጅ ነው ወይም ደግሞ ለትዳር ብቁ ነው የማይባል ወንድ ልጅ አይደለም። በጣም በቂ ነው፣ ይበቃል። በቃ ቢሆን ትዳሬ ነው ብለው እኮ ነው መርጠው የገቡበት፣ አይደል? ራሳቸው መርጠው ፈቅደው ነው። በዚህ ነገር ደግሞ ከአንድም ሁለቴ ብዙም ኦዴንስ ተጠይቋል። ኦዴንስ አስገድዷቸው ነው፣ እነሱ አልፈለጉትም። በቃ እራሱ አብርሽ አልፈለገም መታወጥቃበት ነው አስገድዳው ነው በጭራሽ የማዩን ነገር አታውሩነት እዚህ ጋር አንድ ሰውን ማለት ነው። ከምሬ ነው የምነግራችሁ፣ ከልቤ የምነግራችሁ ነገር ቢኖር ሩታን የምትጠሉ ጥቂቶች ናቸው፣ ግን ሩታን የሚወዳት እውነቴ ና ምላችሁ በጣም በጣም ብዙ ሰው አለ። ብዙ ከምሬ ነው ምላችሁ። አንድ ቀን እንኳን አንገቷ አደፋም፣ ሩታው ማለት ነው። የተሻለ ኑሮ ነው የምትኖረው ማለት ነው። ብዙ ሰው እንኳን አንዳንዴ ምን አለ መሰላችሁ ከጎናችሁ የሆነ ሰው ካለ ደስተኛ እንደሆናችሁ ነው የሚያሳየው። ነገር ግን ያ ሰው ከሌላችሁ፣ ያን ሰው ከራቃችሁ፣ ሰው ሁሉ በቃ ያዝኑላችኋል። በአሁን ሰዓት እውነቴ ነው የምላችሁ እኔ አንዳንዶቻችሁ፣ ለምን ምን አይነት ነገር አይታችሁ አብርሽ ህጻን ልጅ ነው፣ ለትዳር አልደረሰም፣ ገና ልጅ ነው፣ በግድ ነው የተጋቡት። በቃ ይሄ ነገር እኮ እሺ፣ ለአብርሽ እንደዚህ ነገር ብላችሁ ከምታለቅሱ በየው ጉሩብ ሪከርድ ከምታረጉ በቃ አብርሽ እኮ መርጦ አላ አብርሽና ሩታ ከመረጡ፣ ይሄ ነገር ለምን መልሶ እንዲገባበት ታደርጋላችሁ? እሺ አብርሽ ህጻን ልጅ ከሆነ ተዋት፣ ሩታ ትኖርበት፣ የራሷን ህይወት ትኑር። በእርግጥ አው ሩታ በጣም ሚስማርት ልጅ ናት፣ ጎበዝ ልጅ ናት። አስተውላ ነው የምትናገረው። አስባ ነው የምትራቅ የምታወራው። የምታወራውን ነገር ታውቃለች። እኔ በአሁኑ ሰዓት አብርሽም ላይ መፍረድ አልችልም። ለምን እውነት ታቃላችሁ? ብዙዋችሁ አብርሽን እየደገፋችሁ ጀግና ነህ አንተ፣ አንበሳ ነህ አንተ፣ ጎበዝ፣ እሷ ሴት ታመጣለ፣ ሌላ ሴት የምትሉት አደን፣ እኔ ግራ ነው የምታጋቡኝ። እውነት እንደዚህ አይባልም፣ ነውር ነው። እርግጠኛ ነኝ ነገ ይሄ ልጅ የሆነ ነገር ቢኖር ቢሰበር፣ ወይም ደግሞ የሆነ ነገር ቢከፋው፣ እናንተ ምን አገባኝ ነው እንጂ የምትሉት። እኔ አሁንም እያየው ነው፣ ሞር እንኳን በኮሜንት እያየው ነው። ሩታ ስትመጣ አንድ ኮሜንት ትጽፋላችሁ፣ አብርሽ ሲመጣ አንድ ኮሜንት ትጽፋላችሁ። መሆንም የሌለበት ነገር ነው። እና አብርሽ ለትዳር ሕጻን ልጅ ከሆነ ብቁ ልጅ ካልሆነ በእናንተ ቦታ እንደዛ አርጋችሁ ካያችሁት አብርሽን እኮ መመለስ ትችላላችሁ። በቃ ኦሬዲ ወጥቶበታል አይደል? ከህይወቱ እዚህ ጋር ብዙ ሰው ማትካም አይቻልም። ኦዲዬንስ ያደክማል፣ ኦዲዬንስ ያለቅሳል። አባቱ ትላንትና ጋሽ እያለ እሱ ደክሞኔና አድክሞኛል እያለ ነው። እናት ከማዘቅዘ ማድረግ አባትን ከማሰደብ በቃ ይሄ ነገር እኔ ሕፃን ልጅ ነኝ እና አልተጫወትኩም ገና መጫወት እፈልጋለሁ ብሎ እኮ መተው ይችላል አይደል? ተሳሳትኩኝ እንዴ? አልተሳሳትኩኝም። በግዴታ ማንም የያዘው የለም አብርሽ ወዶ ፈቅዶ ነው። ደግሞ ሕፃን ሕፃን ልጅ ነው አትበሉ እንዴ! ከአብርሽ ያነሱ ልጆች እንዴት አድርገው ነው ትዳራቸው ቢይዙት ትዳራቸው ይዛሉ። ግን አብርሽ አንዳንዴ ማለት የሚጎዳው ነገር ምን እንዳለ ታውቃላችሁ? የዋህነቱ ነው። በዚሁ አጋጣሚ ሩታን ሳላደንቃት አላልፍም እመኑኝና ማለት ነው። አብርሽ ከዚህ ስተቱ ካልተመለሰ ይሄ ነገር ጥፋቴ ነው ብሎ ወደ ራሱ ካልተመለሰ እኔ እንጃ፣ አብርሽ የትም ቦታ እንደማይደርስ እርግጠኛ ነኝ። ይሄንን ነገር አብርሽ እንቄው አይደለም፣ ምክንያቱም አብርሽ በጣም የዋህ ሰው ነው። ሰውን ያምናል። በቃ ከዛም መጫወት ያምረዋል፣ ከዚህ መጨለስ፣ ከዚህም ደግሞ መዝለል ያውቀዋል። እንደዚህ ሰው ደግሞ መጨረሻው እየባከነ ይኖራል እንጂ ለራሱ መሆን አይችልም። አሁን ራሱ ለራሱ መሆን ቢችል ከጎኑ ከጀርባው ያሉት ሰዎችን ቢያርቅ ሞር አይደለም፣ እንደዚህ ጭቅጭቅ በሩታና በአብርሽ ምንም አይነት ነገር አይፈጠርም ነበር። ነገር ግን በመካከሉ ብዙ የሚቀይሩት ሰዎች አሉ ማለት ነው። ብዙ የተሳሳተ መንገድ፣ በፊት አብርሽ የማይውልበት ቦታ መዋል፣ በቃ የተለያየ ነገር። እኔ እንጃ። እኔ ዛሬ ምን ልበላቸው? መለሰለ ሪከርድ ላረግሽ ልኝ ጃት፣ በተለይ በደንብ አርገሽ አዳምጭ ይህንን ቪዲዮ። እርግጠኛ ነኝ ደግሞ ሁሌ ስለ ሩታ ነው የምታወሩት፣ ስለ አብርሽ አታወሩም። በአሁን አብርሽን የሚደግፍ የለም። አብርሽን የምትደግፉት የምትወዱት ከሆነ ከዚህ በቃ ከሚያስጠላ ስራ ይመለስ ወደ ቤቱ ይግባ በሉ እንጂ ጀግና ነው አንበሳ ነው እያላችሁ ምንም የምታበረታቱበት ምክንያት የላችሁም። እናንተ ከፈለጋችሁም ተቆጡ፣ ምንም ማድረግ አልችልም። ሲቀጥል በአብርሽ በጣም ነው የምትቀኑበት፣ ስለምትቀኑበት ነው እያላችሁ ነው። ኖ እኔ ከምሬ ነው ሙላችሁ በአብርሽ አልቀናበትም በአብርሽ እኔ የምፈልገው ነገር ከሩታ ጋር ደስተኛ ሆነው ሰላም ፈጥረው በቃ እንደውም ለሰው ሕይወት መኖር ትተው ለራሳቸው ሕይወት ቢኖሩ በጣም ደስ ይለኛል። እና በአብርሽ እኔ የምቀናበትም ነገር ምንም አይነት ነገር ጉዳይ የለኝም። እሺ እኔ ስልቅናበት ወዴንስ? ይቅናበት፣ ቪዲዮ የሚሰራ ይቅናበት። አባቱ ይቀናበታል። ጋሽ ስለቀናበት ነው ትላንትና እንደዛ ብሎ የሚያወራው የነበረው። ጥፋተኛ ነህ ብሎ የሚናገረው ነው። አንዳንዴ በቃ የሆነ ካፋችሁ የሚወጣ ነገር ማወቅ አለባችሁ። በአብርሽ ምን ስለሆነ ነው የሚቀናበት ምንም አይደለም እኮ እንዴ! ብር በሆነ ማንም ሰርቶ ያገኛል። አረ እዚህ ጋር ብዙ ነገር መናገር አልፈልግም ማለት ነው። ሳንፈልግ ደግሞ አታናግሩን ማለት ነው። እናንተ ሆነ ጀግና ከሆናችሁ በቃ፣ አብርሽ ሕፃን ልጅ ነው ያለቅሳል። ለምን ይነካል? ለምን ይናገሩታል ካላችሁ ከዚህ ህይወት ውልቅ ብሎ እንዲወጣ ማድረግ ትችላላችሁ። ሩታ ደግሞ የራሷን ህይወት ትምራ፣ አብርሽ ደግሞ ይጫወትና ይዝለልና፣ ሲበቃ በቃ ሲያረጅ በዚህን ጊዜ አሁን ለትዳር ደርሻለሁ ሲል ትዳሩን ይዛል። በቃ መብትዬው ይሄ ነው መሰለኝ፣ እንደኔ። ነገር ግን እዚ ጋ እያላችሁ አብርሽም ሩታም ጋ ይዱ ትሉታላችሁ። ገና ልጅ ነው፣ ሕጻንም ሕጻን ነው ገና ትላላችሁ። ለምን? እሽ የልጅታስ ሕይወት አያሳስባችሁ? ልጅታ ነገስ አሁን ይታረቃሉ እኮ መታረቃቸው አይቀርም። ነገም ግን መልሰው ሲጣሉ መልሰው ሲሰባበሩ፣ ተራውን እሱ ሲያለቅስ፣ ተራዋን እሷ ስታለቅስ ማየት ነው የምትፈልጉት? እኔ ይሄንን ነገር በጭራሽ አልፈልገውም። እንደኔ እንደኔ በቃ ካልተጣጣመ አንድ ሰው ባሌና ሚስት ሚስቱ ስታጠፋ ወንዱ ካልቻለ፣ ወንዱ ሲያጠፋ ደግሞ ሚስቱ ካልቻለ ተቻችሎ ማደር ካቃታቸው ምን አይነት ትዳር ነው? ቀን በቀን በቃ ቤት የተፈጠረ ነገር እናትን ማስቸገር አባትን ማስቸገር ኦዲንስን ማስለቀስ እኔ ተገቢ ነው ብዬ አላምንም። እና ወደ ራሳችሁ ተመለሱ ነት አብርሽን አትግዱት። አብርሽ መጥፎ ቦታ አትጣሉት። ሞር እንኳን አብርሽ እኔ እንጃ ምን ልበላችሁ ሸገር ከገባ በኋላ በቃ ከዚህ ከጽጌ ከዳኒ ከከሌ ከሌ ከተጨመረ በኋላ እኔ አብርሽ በጣም ነው እኔ እንጃ በጣም ነው ማዝንበት እና በዚህ ሁሉም ነገር ደግሞ እኔ ሩታን ሳላዳንቃት አላልፍም። ለምን እንደሆነ ታውቃላችሁ? አብርሽን ራሱ እንደዚህ ጠቅልላ በማያዝበ በጣም ጀግና ሴት ናት። ከምሬ ነው የምላችሁ። ለምን ብትሆኑ አሁን አብርሽ እንዲህ እየባከነ ከማንም እየተጫወተ ከማንም እየሄደ ለማንም ለሰው እየኖረ የማንም ወሬ እየሰማ እድሜውን ነው የሚጨርሰው። ከምሬ ነው የሙላችሁ ልጅ ነው ልጅ ነው አትበሉ። በልጅነቱ ብዙ ጥሩ ነገር ነው ያሳየችው፣ ሩታ ማለት ነው። ምክንያቱም ሩታ በሕይወቱ ላይ ባትኖር፣ ጠንካራ ሆና አብርሽንም ጠንካራ አድርጋ ባትይዝ እኔ እንጃ አብርሽ እስካሁን የዚህም ደረጃ አይደርስም። ለምን? በጣም የዋህ ነው። ሰውን ያምናል፣ በሰው ይተማመናል። ሰው ያለውን ነገር አምኖ ስለሚቀበል የትም ቦታ አይደርስም። እየባከንን እኛ በራሳችን በህይወታችን እያየን ነው። ሰውን አምነን ያለንን ነገር ስናቀብል ስንሰጥ፣ ብዙዎቹ ታውቁታላችሁ። ይሄን ነገር እኔ መናገር አልፈልግም። እና ሩታ ማለት ጠቅልላ ይዛ በቃ እንደ ራሷ አድርጋ በራሷ በአይምሮዋ ያለ ነገር ሰብስባ ይዛ ትዳር አድርገው ልጅ ሊወልዱ መብቃታቸው ራሱ በጣም ጀግና ሴት ናት። ከምሬ ነው የምላቸው እንደ ሩታ ሚስማርት የሆነች ልጅ የለችም። ለዚህም እኮ ነው ሁሉም ሰው ማለት ነው ሁሉ ፋሚሊ በትምህርትሽ ጠንካራ ወኝ ትምህርትሽን ጨርሺ የሚላት የነበረ ህዝብ ሁሉ በቃ ለምን እሷም ደግሞ ለትምህርቷ ያላትን ጉጉት ለመጨረስ ትልቅ